ባህሪ የሚባለው ዘፈን ስናይ ዘፈን ዳንስ ስናይ በወቅቱ ማስቆም አለብን። የልጅ አዋቂ የሚባለው እንግዲህ በሕገ እግዚአብሔር ሲመራ ነው። እንግዲህ የልጅ አዋቂ ነው፣ ትልቅ ነው የሚባለው። አንድ ወጣት ዘወትር ለእግዚአብሔር የሚንበረከክ ጠዋት እግዚአብሔር አምላኩን በጸሎት የሚያመሰግን የሚጾም የሚጸልይ መንፈሳዊ ሕይወቱ የተረጋጋ እግዚአብሔር አምላኩን የሚፈራ ፈሪሃ እግዚአብሔር ያለው የሆነ እንደሆነ በእግዚአብሔር አምላክ ዘንድ ተወዳጅ ይሆናል። እግዚአብሔር አምላክ አብዙቶ ይባርከዋል። አነጋገሩን ያጣፍጠለታል። በሰዎች ዘንድ የተወደደ ይሆናል። ንግግሩ ሁሉ መልካም ይሆናል መንፈሳዊ ሲሆን ከዛ እንግዲህ ደግሞ እግዚአብሔር አምላክ ምን ይሰጠዋል? ስራ ይሰጠዋል። ጤንነት የተባለውን እናገኛለን። መጨረሻ ይሆን የሚሆነው ግን ይህ ሁሉ መንፈሳዊነት ካለው መጨረሻ ላይ የሚሆነው የሰው ልጅ በዚህ ምድር ላይ ሲኖር ሰው ከእናትና ከአባቱ ይለያል የተባለውን መንፈሳዊ የሆነ ጋብቻውን እግዚአብሔር አምላክ ይባርክለታል። የምታከብር ትዳር፣ የሚያከብር ባሏ፣ የሚያከብር ሚስቱ፣ የምታከብር እግዚአብሔርን የምትፈራ ልጆቹ የተባረኩ እግዚአብሔርን የሚፈሩ ሀገራቸው ጠቃሚ የሚወለዱ ልጆች ለእናትና አባታቸው አገልጋይ ይሆናሉ። ሰው በዝሙት ዓለም የሚራመድ ከሆነ በዘፈን ዓለም የሚራመድ ከሆነ በዘፈቀድ የሚጓዝ ከሆነ በወጣትነት ዘመኑ መጨረሻው ራሱ ልጓሙ አስቸጋሪ ነው የሚሆነው። ከወዲሁ ነው ማስተዋል ያለብን። ለዚህ ነው መክብ ላይ የተጻፈውን ቃል ሁልጊዜ አባቶቻችን መበራን ወንጀል የሚያስተምሩን በወጣትነት ዘመን ምን አድርግ ፈጣሪን አስብ እያሉ አባቶቻችን የሚያስተምሩን እንግዲህ ከወዲሁ በወጣትነት ዘመናችን ፈጣሪያችንን አምላካችንን ካስብን ከእሱ ጋር ከሆንን በዚህ አይነት ነገር ይባርከናል። አንዳንድ ጊዜ እግዚአብሔር አምላክ የሚገርመው ነገር ማለት ነው፣ እግዚአብሔር አምላክ በብዙ አይነት ነገር ይባርከናል። በገንዘብ በሀብት ሲባርከናል እና በሀብት ሲባርከን በገንዘብ ሲባርከን እግዚአብሔር አምላክን እንረሳለን። ለዚህ ነው ሐዋርያው ቅዱስ ጳውሎስ እለ ከርሦሙ አምላኮሙ ወሌ የለው ዘወስተ ምድር ወነው ሮማ ሐሳ ሮሙ ሆዳቸው አምላካቸውን ይላቸዋል። እንደዚህ አይነቶቹን አንዳንድ ጊዜ በወጣትነቱ ራሱ እግዚአብሔር አምላክ በገንዘብ ይባርከዋል፣ ይሰጣል። ከትቢያ ማንሳት ይችላል። የእኛ አምላክ ሁሉ ነገር ማለት ይችላል። እግዚአብሔር አምላክ ገንዘብ ይሰጠናል። ገንዘብ ሲሰጠን ምን እናደርጋለን? አንዳንድ ጊዜ እግዚአብሔር አምላክን በማመልክ በማመስገን ፈንታ ገንዘብ እናመልካለን። እግዚአብሔርን እንረሳለን። እነዚህ ነው ሆዳቸው አምላካቸው ወል የሉ ዘው ሰምድር ወን ውሮ ማሳርም ነውራቸው በሰው ዘንድ ግልጽ የሆኑን ይላቸዋል። እነዚህን ሐዋርያው ቅዱስ ጳውሎስ ነገር ግን ፍጻሜያቸው የሞተ ፍጻሜያቸው ያላማረ ይሆናል። ሱ ስለዚህ እግዚአብሔር አምላክ አንዳንድ ጊዜ በገንዘብ ሲባርከን አቤቱ አምላክ የመድኃኒት የኢየሱስ ክርስቶስ ሆይ በዚህ ምድር ላይ ስንወር በገንዘብ ባረከኝ እንዳይርበኝ እንዳይጠማኝ አደረከኝ ምስጋና ላንተ ይሁን ማለት ስንችል በአንጻሩ ምን እናደርጋለን? ገንዘብ እናመልካለን፣ ሰዎችን ዝቅ አድርገን እንመለከታለን። ከዛ ጋብቻ የሚባለውን ነገር አናውቀውም፣ ትዳር የሚባለው ነገር አናቅም፣ በዝሙት ዓለሙ እንድጓዛለን። ከዛ አስፈጻሚያችን ምንድነው? ሞት ይሆናል። ሞት አይደለም ይሄ ሞት ሳይሆን የሞት ሞት ነው። የሚገርመው ነገር ነፍስ ከስጋ ስትለይ እረፍት ነው የሚባለው። ነገር ግን ነፍስ ወደ ሲወርድ ስትወርድ ነው ያኔ። በመንፈሳዊታችን ጎስቁለን፣ የሞት ሞት ሙተን፣ በገንዘብ አምላካችን እረስተን፣ ገንዘብን አምልከን፣ የሞት ሞት ሙተን ትዳር የሚባለውን መልካም የተባለው የተቀደሰውን ሳንዝ ፍሬ የተባለውን እግዚአብሔር አምላክ የባረካቸውን በአባቶች ፈንታ ልጆች ይተካሉ የተባለውን እነሱ ትተን የሞት ሞት ስንሞት ምን ይባላል? ይሄ ወደ ሲሆን ስንወርድ፣ አምላካችን ስንረሳ፣ ገንዘብ ስናመልክ፣ እግዚአብሔር አምላክ አክብሮ በአርአያውና በአምሳሉ የሰራውን የሰውን ልጅ ስናንኳሽሽ፣ ዝቅ አድርገን ስንመለከት፣ ስንንቅ የሞት ሞት ይባላል። ወደ ገሃነመ እሳት መውረድ ጨርቃን ብለን ስንሳደር እግዚአብሔር አምላክ በተለያየ መልኩ ሲባርከን ተሳዳቢዎች ስንሆን ባለን ነገር ስንመጻደቅ የሞት ሞት ስንሞት ወደ ገሃነመ እሳት ስንወርድ ወደ ሲኦል ስንዘጋጅ ከእንዲህ አይነት ነገር ይሰውረን። ለዚህ ነው በወጣትነት ዘመነ ፈጣሪን አስብ መንፈሳዊ ሕይወትህ የበረታ ይሁን የሚለን መክብብ የጻፈልን ያስቀምጠልን። በዚህ አይነት መልኩ ነው። በተለይ ወጣቱን ወንድሞቻችን፣ እህቶቻችን እኔ አንድ ነገር ልንገራችሁ በዘመኑ አባባል አለ፣ ጊዜ ታክሲ አይደለም እንቆም አይጠብቅም የሚባለው አባባል። በእውነት ልንገራችሁ፣ ትክክለኛ አባባል ነው። ትክክለኛ አባባል እና ትክክለኛ አባባል ነው። ለማለት ይቅርታ ሀሳቤ ትንሽ ወደ ሌላ ተሰርኮ ሚኑ ይቅርታ አድርጉልኝ። መንፈስ ቅዱስ እግዚአብሔር አምላክ ልቦና ይሰብስብልኝ፣ ባጎደልኩ፣ ባነጠፍኩ በአፈ መላይት ያሟላልኝ። ይቅርታ አድርጉልኝ። እና እንግዲህ እህቶቼ፣ ወንድሞቼ ጊዜ እየቀደመን ነው። አንደኛው ጊዜ የሚቀደን ምን ምን ለማለት ነው? የመዳን ቀን መቼ ነው አለ ሐዋርያው። የመዳን ቀን መቼ ነው አለ የመዳን ቀን ዛሬ ነው አለ። ምን አይነት መዳን ነው በመንፍ በነፍስ የምንፈወስበት መቼ? ዛሬ። መንፈሳዊ ሁነን ጾመን፣ ሰግደን፣ ጸልየን መጽውተን እነዚህ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መንፈሳዊ ሁነት አንዱ የሚገልጽበት ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ እንግዳ ሆኜ በመጣ ተቀብላችሁኛል ብታረዝ ለብሳችሁኛ እያለ ጌታችን አምላካችን ኢየሱስ ክርስቶስ እናንተ የአባቴ ብሩካን ዓለም ሳይፈጠር ወደ ተዘጋጀላችሁ ወደ መንግሥተ ሰማያት ትገቡ ዘንድ ነው የሚለው። የመጀመሪያው ለተራውት ማብላት፣ ለተጠሙት ማጠጣት፣ አንዱ መንፈሳዊነት የሚገለጽበት። ሊለምኑ ያፈሩ ሊሰጡ ያጡትን መርዳት፣ ከኛ በታች ያሉትን መርዳት፣ በአቅማችን በተሰጠን መርዳት መርዳት፣ ይሄ መንፈሳዊነት ነው። ሰዎች ዝቅ አድርጎ አለመመልከት እግዚአብሔር አምላክ እኛን ከፍ ስላደረገን ደግሞ ማመስገን፣ ከእኛ በታች የሆኑ በአካለ ስጋ የተጎዱትን መርዳት፣ አይነ ስውራን በልምሹ ያሉትን እናቶቻችን አባቶቻችን እህቶቻችን መርዳት፣ ይሄ ነው መንፈሳዊነት። ከዛ ነው እንግዲህ የምንባረከው። ከብዛ በምን ይባርከናል? በትዳር ይባርክናል፣ በስራ ይባርከናል፣ በልጆች ይባርክናል። መርዳት፣ ይሄ ነው መንፈሳዊነት የሚባለው። ከዛ ይሄን በማድረጋችን ምን እንሆናለን? እግዚአብሔር አምላክ በወቅቱና በሰዓቱ ስንጾም ስንጸልይ መልካም የተባለው ትዳር ይሰጠናል። እግዚአብሔርን የምትፈራ እግዚአብሔርን የሚፈራ እግዚአብሔር አምላክ ይሰጠናል። ነገር ግን እግዚአብሔር አምላካችንን ካልፈራን፣ በመንፈሳዊ ሕይወት ካልተረማመድን በውስጣችን ጠንተጠላታችን ዲያብሎስ ምን ያደርገናል? እንደ አምኖን ይፈታተነናል። አምኖን ምን እንዳደረገ ታውቃላችሁ? መንፈሳዊ ካለመሆኑ መሆኑ አንጻር በወጣትነት ዘመኑ ምን እንዳደረገ ታውቃላችሁ? አምኖን የነቢየ እግዚአብሔር ቅዱስ ዳዊት ልጅ፣ በመጽሐፈ ሳሙኤል ላይ የምናገኘው ከእናቱ የምትወለደው ትዕማር የምትባል እህት አለችው። የሚገርመው ነገር አንዳንድ ጊዜ መንፈሳዊ ካልሆነ ሰው አይነ ልቦናው ይታወራል፣ ገደል ነው የሚገባው። አምኖን ገደል ገባ። አመለካከት ሁሉ ገደል ሆነ። የሚገርመው ከአባቱ የምትወለደውን ነገር ግን አይነ ልቡ ነው ስለተአወረ እህቱን ትእማርን ወደዳት። አይገርምም። ሰው መንፈሳዊነት ሲለየው፣ መንፈስ ቅዱስ ሲለየው፣ አቃቢ ጠባቂ ሲለየው የሚጠብቀው እያንዳንዱ ሰው አንዳንድ እያንዳንዱ ሰው አቃቢ መልአክ ጠባቂ አለ። እርኩስነት ሲበዛ የሚጠብቁን መላእክቶች ይለያሉ። መንፈስ ቅዱስ ከኛ ይለያል። መንፈሳዊ ሰኖን ስንቀር አምኖን ምን ሆነ? ትዕማርን ወደዳት። ማናት ትዕማር? ከአባቱ የምትወለድ የነቢየ እግዚአብሔር ቅዱስ ዳዊት ልጅ። አምኖን ወደዳት። በመንፈሳዊ በዚህ በስጋ ህይወት ታወረ። ከዛስ ታመመ። ነብይ እግዚአብሔር ቅዱስ ዳዊት ወምስለ ጣዋይ ትጠዊ ወምስለ ህሪ ህሪ ተካውን፣ ከጠማማ ጋር የዋለ ጠማማ ይሆናል። ሰው ጋር የዋለ ወምስለ ከውን ተካውን ሰው ጋር የዋለ ጥሩ ይሆናል። የሚገርመው ነገር አምኖን መንፈሳዊ ህይወቱ የተጎሳቆለ የሚሆነው ጠማማ ጓድኛ ጋር ነበር። የሚወለው ከሀያ ጋር ያለች ሄደር ምን ትማራለች እንደሚባለው ሁሉ በዚሁ አጋጣሚ እየነገርኳችሁ ሄድ ጓደኛ መምረጥ አለባችሁ መንፈሳዊ የሆነ ጓደኛ እግዚአብሔርን የሚፈራ የሚጸልይ የሚዘምር የሚያመሰግን ጓደኛ መያዝ አለባችሁ እሱ ያስተምራችኋል መልካም የሆነውን ነገር አምኖን ግን እንደዚህ አይነት አልነበረም የያዘው ጓደኛ እንዲህ አድርጋለው መንፈሰ ጋኔን በውስጡ ያደረበት መንፈስ ቅዱስ የተለየው እጅግ በጣም የሚያሳዝን እንደዚህ አድርጋለሁ ወብ ሰጠው ትጠው ይለዋል ጠማማ ሀገር የዋለ ጠማማ ይሆናል ይላል። እኔ አይደለው መጽሐፍ ነው የሚናገረው። ነቢየ እግዚአብሔር ቅዱስ ዳዊት እንደ ልቤ ቅዱስ ዳዊት መዝሙረኛው ቅዱስ ዳዊትን ቃል የተናገረው እንዲህ አለ። ያ ጓደኛው አመመኝ ብለተኛ ከዛ አባትህ ነቢየ እግዚአብሔር ቅዱስ ዳዊት ሊጠይቅ ይመጣል። ሊጠይቅ ሲመጣ ምን በላለው? እህቴ መታ ትዕማር እንዲጠይቀኝ አድርግ ከዛ እንጎቻ እንድታነጉት ታነጉት ለይ በእልፍኙ አድርግ። ከዛ እህትህ በመጣይ ሰዓት እንጎቻውን ስታቀርብ የያዛትና ድፈራት አለው። አያችሁ፣ ያ ራሱ መንፈሳዊነት ነት የጎደለው በውጡ መንፈሰ ርኩስ ያደረበት አቃቤ ጠባቂ መልአክ የተለየው ሰው፣ መንፈሳዊነት ሲጎድለው እያንዳንዱ የሚጠብቀው መልአክ ይለየዋል። በውስጡ ያለው መንፈስ ቅዱስ ይለየዋል። መንፈሰ ርኩስ በውስጡ ያድራል። ከዛስ እንደ ነገረው ጓደኛው አደረገ። ነቢይ እግዚአብሔር ቅዱስ ዳዊትም ትዕማርን ላካት። ከላካት በኋላ ወንድሜ ምን አገኘህ? ምን አምም አለችው። ታመም ያለው አለ እንጎቻ እንጉችልኝ አለ። እንጎቻ አነጎቸች። እንጎቻውን አንጎታ ወደ ወንድሟ ወደ ልፍኙ ይዛ ስትገባ የቤቱን ልፍኝ ዘጋና በውስጡ መንፈሰ ርኩስ ሲያደረበት በአይነ በአይነ ስጋ የታወረው አምኖን ከአባቱ የምትወለደውን ትዕማር እንደፈራት ሁለቱ ስባት። እግዚአብሔር አምላክ ከእንደዚህ አይነቱ ነገር ይሰውረን። ደፈራ ተገናኛል። ይሄ ሁሉ ምንድን ነው ካላችሁኝ መንፈሳዊነት መጉደል ነው። በሕገ እግዚአብሔር አለመማራት፣ ጾም አለማወቅ፣ መጸለይ አለማወቅ፣ ለእግዚአብሔር አለመንበርክ፣ አምላኩን አለማወቅ፣ ይሄ ሁሉ እንዲህ አይነት ነገር ያመጣል። አምላኩ ገንዘቡ የሆነ አይንርቦና ቦና የታወረ ሆነ። ከዛ ነው በኋላ ምን አለች። የመጀመሪያው እንደዚህ ካደረገ በኋላ የሚገርመው ነገር የሚያሳዝነው ነገር ነው የምነግራችሁና እኔ አይደለሁኝም ቃሉ ነው። እግዚአብሔር ይፍታ፣ እግዚአብሔር ባርክ። መምር ወደ ላይ ከፍ ይበሉ። ከዛ ይህንን ድርጊት አስፈጻሚ ማነው? ይሄን አስነዋሪ ድርጊት ከፈጸመ በኋላ ትዕማርን ምን አደረጋት መሰላችሁ? መጀመሪያ ይወዳት ከነበረው ታሞ ከነበረው የበለጠ ላይሉ ሊያያት አስጠላችሁ። እጅግ በጣም አስጠላችሁ። ላይን ያለ ይሻላት ከዚህ እጅ ትማር እንደዚህ አለች። መጀመሪያ ከሰራው ጥፋት የአሁኑ ይበሳል አለች አሉ። በዘመናችን አሉ። እኔ ወንድሞቻችን ዝቅ እያደረኩን አይደል አንዳንድ መንፈሰ እርጉስ የገባባቸው መንፈስ ቅዱስ የተለያቸው ወንድሞች አሉ። በዚህ አንጻርም ደግሞ መንፈስ እንደዚህም ደግሞ እህቶቻችን አሉ፣ መንፈሳዊ ያልሆኑ ለሌላ የሚገዙ አሉ። በዘመናችን እኮ አሉ፣ አሁን አሉ። ምን የሚያደርጉ በጣም እወድሻለሁ፣ በጣም አከብርሻለሁ፣ አንቺን ካየው ቀን ጀምሮ እራት ልበላ ላይ ብሎ እውሃ ልጠጣይ ብሎ ብሎ በየዋህነት ልብ እህቶቻችን ይቀርባሉ ከዛስ እንደምን ብሎ ከቀረበ በኋላ ልክ እንዳምኖን ማለት ነው ይገናኛቸዋል። ድንግልናቸውን ወስዳል። እህቶቻችን፣ እናቶቻችን፣ ሚስቶቻችን እናት ማለት ናቸው። ድንግልናቸውን ከወሰደ በኋላ ልክ እንዳምኖን ማለት ነው ዓይንሽን ላፈር ይላል። እግዚአብሔር አምላክ እንደዚህ አይነት ነገር ይሰውርልን። ይህ ሁሉ ከምን የተነሳ ነው ካላችሁኝ መንፈሳዊነት ከመጉደል የተነሳ እግዚአብሔር አምላክን ከማለማ ካለማወቅ የተነሳ ጾም በመጉደሉ ጸሎት በመጉደሉ ከጠማማ ጓደኛ ጋር በመዋሉ በዝሙት መመራቱ ይሄን ሁሉ ያመጣብናል። ስለዚህ ወንድሞቻችን፣ እህቶቻችን አንዱ ደግሞ እህቶቻችን በአንጻሩ ደግሞ ማለት ነው ጊዜያቸውን በከንቱ የሚያሳልፉ እረ እኔ ገና ነኝ ወጣት ነኝ የገና እኮ እኔ የገና እንትን የመቼ ጨረስኩኝ ላይፍ የሚባል ነገር አለ። ላይፍ ሲባል ነፍስ ከሥጋ ተለይቶ ንሳ ሳይገባ ወደ ሲኦል የሞት ሞት መውረድ አለ። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ድልዋን ይሁን በሩ ጠዋት መጣ ቀን መጣ ማታ አትመጣ አታውቁምና ተዘጋጅታችሁ ኑሩ። ጠዋት የሚባለው የህፃንነት ዘመናችን፣ ቀን የሚባለው የወጣትነት ዘመናችን፣ ከዛ ትመጣ ማታ የሚባለው እንደገና ደግሞ የእርጅና ዘመናችን። ሞት ይመጣል። በየትኛው ሰዓት እንደሚመጣ አይታወቅም። ለዚህ አንዘጋጅም ንስሐ ሳንገባ በትዳር ሳንባረክ ሌሳን ወልድ መንፈሳዊ ህይወታችን ሳይባረክ በከንቱ እንሞታለን እናልፋለን። ከነዚህ አይነት ነገር እግዚአብሔር አምላክ ይሰውራል። ይሄ መሆን የለበትም። ይሄ ሁላችንን የሚያጠፋ የሚጎዳ፣ የሚገድል ነገር ነው ወገኖቻችን፣ ህይወቶቻችን፣ ወንድሞቻችን። እኔ አራዳም ይባላል በዚህ በዘመኑ አባባል። አራዳ ማለት በወቅቱ እግዚአብሔር አምላክን ፈርቶ ከእግዚአብሔር አምላኩ ጋር ተገናኝቶ መንፈሳዊ ህይወቱን አጎልብቶ በትዳር ተወስኖ እግዚአብሔርን እንደያይቆው የሙጥኝ ብሎ ተባርኮ ልጆች አብርቶ ልጆች አብርቶ የመንግስቱ ዜጎች መሆን፣ በስጋ ህይወት እያለ መባረክ በስጋ ህይወት እያለ መባረክ፣ በኋላም እንደገና ደግሞ የመንፈሳዊ ህይወት እንደገና ደግሞ መባረክ። ይሄ ነው እንግዲህ አራዳ የሚባለው። ካልሆነ ሰው አራዳና ብሎ ማሰብ የለበትም። ስለዚህ እህቶቻችን፣ ወንድሞቻችን እኔ አንድ ነገር ልምከራችሁ። እግዚአብሔር አምላክ ነው ነገሮችን የሚያስተካክለው፣ እግዚአብሔር አምላክ ነው ትዳርን የሚባርከው፣ እግዚአብሔር አምላክ ነው ህጻናቶችን የሚያሳድገው። ስለዚህ መንፈሳዊ ህይወታችሁን እየጎሰ ማ ነው እያበለጸጋችሁ ትዳር ያዙ። እህቶቻችን፣ ወንድሞቻችን በተለይ በውጭ የምትኖሩት አንድ ይሄ ነው። ሁለተኛ እግዚአብሔር አምላክ በመንፈሳዊ ህይወት እንደዚህ ምን ድጓዝ ከሆነ ይባርከዋል። ሁሉ ነገር የተባረከ ይሆናል እና እንደዚህ ያደረግነው እንደሆነ እግዚአብሔር አምላካችን ሁሉ ነገራችን ይስተካከላል። ሌላው እንደገና ደግሞ ትዳር የሚ ሴቶች ወንድሞቻችን፣ እህቶች ማነው፣ አባቶች፣ እናቶች አሉ። እንዴት ያደርገው ነው ያላችሁኝ እንደሆነ በመጀመሪያ በዝሙት አለም ይገናኛሉ? ከዛ በኋላ እንደገና እግዚአብሔር ያልፈቀዱ ጋብቻ ይጋባሉ። የሚገርመው ነገር እጅግ በጣም ያሳዝናል። አካል የውቤ ደማሚ እየተባለ እግዚአብሔር አምናክ ጋብቻውን እንዳይባርከው አሸሸ ገዳሜ እየተባለ ይሄ ጋብቻ ይፈጸማል። ከተፈጸመ በኋላ የሚገርመው ነገር በቤቱ ሰላም የለም፣ ንትርክ ነው። እግዚአብሔር ያልገባበት ጋብቻ ጋብቻ አይሆንም። ልጆች ይወለዳሉ። ልጆች ከተወለዱ በኋላ ምን እየሰሙ ያደርጋሉ? ጭቅጭቅ ንትርክ። ለምን ካላችሁ፣ እግዚአብሔር መካከል የለበትማ። እግዚአብሔር የሌለበት ትዳር ትዳር አይሆንም። ከዛ እነዛ ልጆች እንደገና ያን እየሰሙ ነው የሚያደርጉት። ምን ይሆናሉ? አይምሯቸው ይበረዛል። እነሱም በኋላ ላይ መጨረሻ ላይ ጥሩ አይሆኑም። ለዚህ ነው መንፈሳዊ መሆን አለብን። ለዚህ ነው የተባረከ ጋብቻ የሚሆንልን። እና አንዳንድ ጊዜ እንደገና በጋብቻ ውስጥ ያሉት ጎልማሳ የሆኑት አባቶቻችን እናቶቻችን ጎልማሳ የሆኑት ልጆቻቸውን ለማሳደግ ምን ማድረግ አለባቸው? ትምህርት መማር አለባቸው። ምን አይነት ትምህርት? መንፈሳዊ ትምህርት። እንዴት አድርገው? ወደ ቤተ እግዚአብሔር በመሄድ እንዴት ብለው? ከመምህራን ወንጌል ዝቅ ብለው ወንጌልን በመማር አባቶቻችን የሚነግሯቸውን ነገር በመስማት ለልጆቻቸው እንደገና ያን የተማሩትን በማስተማር ሕፃን ከሆኑ ትልቅ ከሆኑ እንደገና ደግሞ ወደ ቤተ እግዚአብሔር በመምጣት ትምህርት እንዲማሩ በማድረግ መኮትኮት፣ ቅዳሴውን እንዲሰሙ ማድረግ ቃለ እግዚአብሔር እንዲሰሙ በማድረግ እነዚህ አባቶቻችን እናቶቻችን ይሄን ማስተካከል ይቻላል። መጀመሪያ አበላሹትን፣ በኋላ ላይ ራሱ ማስተካከል ይባርካል። ያሳለፉትን ያንን ጭቅጭቅ የንትርክ ዘመን በምክረካን በንስሓ ሳሙና እየታጠቡ ማስተካከል ይቻላል ይቻላል። ኋላስ ህፃናቱ ሲያድጉ እንደገና ደግሞ በህገ እግዚአብሔር ይመራሉ። ፈሪሃ እግዚአብሔር ይኖራቸዋል። እናት አባት ያከብራሉ። ወገን ጠቃሚ ይሆናሉ። እግዚአብሔር አምላክን ይፈራሉ። ሀገርን ይጠቅማሉ። ብሎም እንደገና እነዚህ የሚወለዱት ህፃናቶች ጳጳስ ሊሆኑ ይችላሉ። ቀድሶ የሚያቆርብ ካህን ሊሆኑ ይችላሉ። ጳጳስ ሊሆኑ ይችላሉ። ሀገር ወገን የሚባርኩ መንግስት ሊሆኑ ይችላሉ። ፍርድ የተጓደለ የሚሉ ለደዋ የሚፈርዱ ይሆናሉ። ይሄ ምን ሲሆን ነው? መንፈሳዊነት ሲኖር ልጆቻችን ስናስተምር፣ በሕግ እግዚአብሔር ስንመራ፣ እንደዚህ ያደረግን እንደሆነ እንግዲህ መልካም የሆነ ጋብቻ መልካም የሆነ መንፈሳዊ ህይወት ይኖረናል እና ይህን ብና